አርሶ አደሮች ከተረጅነት ለመላቀቅ አትክልትና ፍራፍሬዎችን በማልማት እያሳዩት ያለው ጥረት ተግባራዊ ለውጥ እያመጣ መሆኑን የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሑሴን ተናገሩ። ምክትል ርዕሰ መስተዳደሩና ሌሎች የክልሉና የብሔረሰብ አስተዳደሩ ከፍተኛ የስራ ኃላፊዎች በኦሮሞ ብሔረሰብ አስተዳደር ባቲ ወረዳ በክላስተር እየለማ ያለ የአትክልትና ፍራፍሬ ልማትን ተዘዋውሮ ተመልክተዋል። አንተነህ ጸጋዬ በኦሮሞ ብሔረሰብ አስተዳደር ባቴ ወረዳ ባለፉት ዓመታት ማንጎም በክላስተር የማልማት ስራ ውጤት እያመጣ መሆኑ ተመላክቷል። በወረዳው ማንጎ በክላስተር ከሚለማባቸው መካከል የጨቆርቴና ሀጦ ቀበሌ አርሶ አደሮች የአትክልትና ፍራፍሬ ልማትን ጠንክረው በመተግበራቸው ተጠቃሚ መሆናቸውን ላሚኮ ተናግረዋል። በሬም እየሸጥን መንግስትም እየገደፈን ሞተር ምናምን ሲሰጥን ረባል ኤችዲቢ ምትባላለች አንድ ሺ አራት መቶ እንትናት እሷን መምጥተን እዚህ ማቆር መንግስት ሰጠን። ያንን የሰጠን ጊዜ እዚህ አስገብተን እሷን በእሷ እዚህ እያመጣን ለሊት እዚህ እናስገባለን። ከዛ እንደገና ከእሷ ላይ ደግሞ ወደ ታች እያጠጣን እየተጠቀምን ነው አለ ነው። ከአንድ መንጎ ላይ ወደ አምሳ ሺህ ብሩ መቶ ምናምንም እያደረግን እየሸጥ ነው አለን። ሴፍትነት ዋን ተጠቀመ። ቀደም ባለው ጊዜ ኑሮዬን በእለት እርዳታ ነበር የምገፋው አሁን ላይ መስኖን በመጠቀም የተለያዩ አትክልትና ፍራፍሬዎችን በማልማት ኑሮዬን አሻሽ ያለው ከተረጅነትም ተላቅቄ የምግብ ዋስትናዬን በማሳየ አረጋግጫለሁ። ስሬት አርሶ አደሮቹ በስራቸው አበረታች ውጤት ቢኖራቸውም የበለጠ ውጤታማ ለመሆን እንቅፋት የሆኑባቸው ጉዳዮች እንዲፈቱላቸውም ጠይቀዋል። አንደኛ ማቆር የለንም። እቺ አንድ ማቆር አሁን እዚህ ያለችው ይህን ወዲያ ማዶ ወዲህ ማዶ የምንታወቱን በእሷው ነው መጠቀም ያዝ ነው፣ ሌሊት ከዛ እዚህ እናስገባለን እንደ እንደገና ከዚህ ደግሞ ቀን ወዴታችን እናጠጣለን። ይሄ የምንጠጣው አሁን እያጠራቀምን ነው። በሽታችሁ ብሎ መንጎ ላይ ይሄን እዚ ላይ የለም እንጂ አልፎ አልፎ እኔ ላይም የለም አልፎ አልፎ ላኪን አለ። መድኒትም አልተገኘም። ብርቱካንና እሱ እያበላሸብን ስለ የሄደበት ያለ ነው የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ በተያዘው በጀት ዓመት በባቴ ወረዳ ከ800 ሄክታር በላይ መሬት በማንጎ ክላስተር እየለማ መሆኑን ገልጸው ስራውን በዞን ደረጃ ለማስፋት እንደሚሰራም አመላክተዋል። አትክልትና ፍራፍሬ ላይ ከሰራን ዘላቂ የሆነ ኢኮኖሚያችንን ማረጋገጥ እንደሚቻል በየትኛውም አካባቢ ደግሞ የተራቆቱ መሬቶችን በተለይ ቆላቆላማ አካባቢዎችን መሬት አገልግሎት መስጠት እንደሚቻል ጭምር መሬትን በማከም መሬትን በአዲስ ሁኔታ በዚህ ሁኔታ ማልማት እንደሚያስችል ሌሰን የተወሰደበት እና ቀጣይ ለዞናችንም ለክልላችንም እንደ ሀገርም ጭምር በጥሩ ሁኔታ አስተማሪ የሆነ ስራ እየሰሩ ነው ያሉት በአርሶ አደሮች የሚነሱ ጥያቄዎችን ለመፍታት በትኩረት እንደሚሰራ ዋና አስተዳዳሪው ገልጸዋል ውሀን በአግባቡ ለመጠቀም ውሀን በቁጠባ ለመጠቀም ተደራሽ ለማድረግም ጭምር የሚያነሷቸው ጉዳዮች አሉ ይሄ በዞን መንግስት በክልል መንግስት በየደረጃ ባለው ካቢኔ አባላትና ወይም አመራር ምላሽ እንደሚሰጥበት ነው ከወዲሁ ማንሳት የምንፈልገው። በወረዳው በቤተሰብ ደረጃ የምግብ ዋስትናን ለማረጋገጥ የተከናወኑ ተግባራት አበረታች ናቸው ያሉት ምክትል ርዕሰ መስተዳደር ዶክተር አብዱ ሑሴን፣ የተመለከትነው የአትክልትና ፍራፍሬ ልማትም ተረጅነትን በመቀነስ ምርታማነትን ለማሳደግ የምናደርገው ትግል ተግባራዊ ለውጥ እያመጣ መሆኑን ማሳያ ነው ሲሉ ገልጸዋል። በአርሶ አደሮች መልማት ብቻ ሳይሆን በተለይ ጨቆርት ላይ ያየ ነው የአርሶ አደር ማሳ የሴፍቲ ኔት ተጠቃሚ የነበረ የሴፍቲ ኔት ረጅ የነበረ አርሶ አደር አሁን ወደ አንድ ሄክታር የሚሆን የማንጎ እርሻ ላይ ማንጎ በማልማት ከአንድ ዛፍ ከአስር ሺ እስከ መቶ ሰማኒያ ሺ ብር ገቢ እያገኙበት ያለ ሁኔታ ነው የተመለከት ነው ይሄ ማለት ወደ ምርታማነት ሽግግር በማድረግ በአርሶ አደር ደረጃ እንደ ሀገር የሀገር ሉዓላዊነት እና ነጻነት ለማስጠበቅ በምናደርገው ትግል ላይ ተግባራዊ ለውጥ እየመጣ እንዳለ በነዚህ በሁለት የባቲ ወረዳ ቀበሌዎች ማረጋገጥ ችለናል። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ፍስሐ ደሳለኝና ሌሎችም ከፍተኛ የስራ ኃላፊዎች በኦሮሞ ብሔረሰብ አስተዳደር ባቲ ወረዳ በክላስተር እየለማ ያለ የአትክልትና ፍራፍሬ ልማትን ተዘዋውረው ጎብኝተዋል።